ነገሩ የተፈጠረው ከኤርሚያስ ጋር ተጣልተን ነው። ምን ኤርሚያስ የሚባለውን ያን ባለጌ ልጅ ከእኔ ተደብቀሽ እያገኘሽ ነው? እራሱ እኮ ነው የመጣብኝ አባዬ። እኔ ሁሌ ሲጨንቀኝ የምሄድበት ቦታ ነበር፣ እዛ ቦታ ደግሞ ዳግምም አብሮኝ ነበር። ከዛ ኤርሚያስ ሁለታችን አንድ ላይ ሳይን በቅናት ተነሳስቶ ተደባደቡ። ሲደባደቡ ደግሞ ድንጋይ መታውና እንደዚህ ሆነ አባዬ። ከዛ ቤት ድረስ አምጥተሽ በፋሻ ቀጠቀለሽ? አረ በጣም ተመቶ ስለነበር ሆስፒታል ውስጆ ነበር ከዛ በኋላ ወይዘሮ ዝናሽ ቤት ወስጆ ችግር ከሚፈጠር ብዬ እዚህ ያመጣሁት አባዬ። በቃ ይሄን የተፈጠረው ነገር ስለዚህ፣ ወይዘሮ ዝናሽ ይሄን ነገር ስትሰማ፣ የባለፈው ነገር ደግሞ ሳያንስ ሌላ ችግር አመጣሽ? ጎበስ ኮል ሸሪክ ጎበስ አባትሽን ተቃጥይ ትጂበታሽ ጨረሳችሁ? ልግባ። ዝም በይ ባክሽ። ተለጥፈሽ ታዳምጭ እንደነበረ ማለት ነው እንዴ? ይመስል ሾካካ ኑሐሚ፣ እንዴት እንዴት ነው የምትናገረው? መቼ ነው ግን ያቺ ብልግና የሚያቆቁ ተሴ ኑሐሚን እንዴት ነው እንደዚህ የምትናገራት? እኔም ልጅ አልተባለች። እንዳትሸጉት አትመናት አባዬ። አንቺንስ አምኚሽ አይደል እንደ ጉድ ያደረግሽኝ? ወይ ንገሪኝት። አንቺ ቆይ ከእሷ በምትሻያለች ነሚኝ ማለት ስለዚህ ቅርብ እየሻለሁ ያልከኝ ውሸት ነበር ማለት ነው አባዬ። እኔ እኮ ከልብ መስሎኝ ነበር። ይልቅ አንቺ ምንም ያጠፋሽው ነገር እዚህ ማለት ነው ከፍልሽ። ምን አባዬ፣ ምን እያልክ ነው አሁን? ምንም ንግግር አልፈልግም

ገነት ተሰማ ይቅርታ አድርጎላት በቃ እንደዛ ከሆነ እዚህ ቤት ግቢ ኑሐሚን አንድ ክፍል ታዘጋጅልሽ ብሎ ባንዴ ይቅርታ አድርጎላት እዛ ቤት ሲቀበላት ገርሟት ነበር። እንዴት ነው ግን ባንዴ ይቅርታ ያደረገልኝ? እንዴት ነው ወደ ቤቱ ያስገባኝ? ብላ ራሷን ጠይቃ ነበር። ግን ደግሞ ያሰበችው ይሆናል ብላ የገመተችው ምናልባት ናፍቄው ሊሆን ይችላል ብላ ገምታ ነበር። ለዛም ነው አሁን ላይ የሱ መኝታ ክፍል ገብታ እሱን ተሰማ ሌላ ነገር ውስጥ ለማስገባት ወይ ደግሞ ለማማለል እየሞከረች ያለችው ማለት ነው። ተሰማ ደግሞ ይሄ ነገር ገርሞታል ምን እያደረገች ነው ብሎ ጥያቄ ፈጥሮበታል ማለት ነው። እሷ ደግሞ ያሰበችው አልተፋታንም፣ ህጋዊ ሚስቱ ነኝ። ስለዚህ ልናፍቀው ይችላል ይቅርታም፣ አድርጎልኝ እዛ ቤት ያስገባኝ ስለናፈቅኩት ነው ብላ ነው እዚህ ጋር የገመተችው። ያጠፋችውን ጥፋት ወይ ደግሞ በደሏን ስለምታቅ እዛ ቤት ስትመጣ ራሱ ተሰማ በአንዴ እንደማይቀበላት ራሷ እርግጠኛ ሆና ነበር። ግን ደግሞ እዚ ጋር ያልጠበቀችው ነገር ወይ ደግሞ ያልገመተችው ነገር ተሰማ በቃ እንደዛ ከሆነ እዚህ ቤት ግቢ ስላት በአንዴ እሷ የገመተችው ናፍቄ ይሆናል ብላ ነው ያሰበችው ማለት ነው። ግን ደግሞ እንደዛም ቢሆን ከ ከኑሐሚን ጋር ሊስማሙ አልቻሉም። ኑሐሚን ያው ከመጀመሪያ ጀምሮ እሷ እዛ ቤት ስትመጣ ራሱ አንቺ እዚህ ቤት አትኖሪም፣ ስለዚህ ተውን ብቻችንን እንኖርበት፣ አንቺ የመጀመሪያ ቀን ነው እድልሽን ያበላሸሹ ከመጀመሪያ ቤታችን ስንወጣ አንድ ላይ እንከራይ ብዬሽ ነበር፣ ያኔ ደግሞ ማነው ከታማሚ አባትሽ ጋር አንድ ላይ የሚኖሩ ብላችሁ ብቻችሁን ተገንጥላችኋል፣ ስለዚህ አሁን አትምጡብን ብላ ኑሐሚን ራሱ ገነትና ኤደን ጥቅም ፈልጎ እዛ ቤት እንደሚመጡ ስለምታውቅ ነው እኛ ጋር አትምጡ ብላ የከለከለቻቸው ማለት ነው። ገነት ደግሞ ምንም ተስፋ አልቆረጠችም። ደጋግማ እዛ ቤት በመምጣት ባንዴ የተሰማን ልብ አግኝታለች ማለት ነው። ልቡ ባንዴ ስለራራላት ና ወደ ቤት ስለተቀበላት ራሱ ጥያቄ ፈጥሮበታል። ግን ደግሞ አሁን እያለች ያለችውን አንቺን በመርዝ መግደል ነበር ብላ ክፋቷ አሁንም ከውስጧ እንዳልወጣ አሳይታናለች ማለት ነው። እናም ደግሞ ከኑሐሚን ጋር ባለመስማማታቸው ወይ ደግሞ ኑሐሚን ጥሩ ፊት ስላላሳየቻት እራሱ አንቺን ማቆ ይሰራልሻ ብላ ከአሁኑ እየዛተችባት ነው ማለት ነው። ከሁሉም ደግሞ አሁን ላይ በተሰማና በኑሐሚን መሀል የተፈጠረው ትንሽ አለመግባባት ደግሞ ለሷ ጥሩ አጋጣሚ ፈጥሮ ተሰማ ያው መጀመሪያ ላይ ወደ ሆስፒታል ሄዶ ነበር፣ ግን ደግሞ ከሆስፒታል ወደ ቤት ሲመለስ ኑሐሚን ና ዳግም አንድ ላይ ሳሎን ቁጭ ብሎ ሲያወሩ ነበር፣ ና ተሰማ ደግሞ የመሰለው ሌላ ነገር መስሎት ነበር። መጀመሪያም ያው ከኤርሚያስ ጋር የተፈጠረው የኑሐሚን ማርገዝ በጣም አናዶት አበሳጭቶት ነበር፣ ግን ደግሞ ከጊዜ በኋላ ለኑሐሚን ይቅርታ አድርጎ እሷን ተቀብሎ እንደ በፊቱ አብሮ እየኖሩ ነበር። እዚህ ጋ ደግሞ ከሆስፒታል ሲመለስ ሳሎን ልጁ ኑሐሚን ልጁ ከዳግም ጋር ወይ ደግሞ ከሌላ ወንድ ጋር ሳሎን ሶፋ ላይ ቁጭ ብላ ስታወራ እሱን የመሰለው ሌላ ነው። ከዚህ በፊትም እንደዚህ አድርገች ነበር። አሁን ደግሞ ምን ልታርጊ ነው? እዚህ ጋር የዝናሽን የጓደኛዋን ልጅ እዚህ ቤት አምጥተች እሱ ምን ያደርጋል እዚህ ብሎ ጠይቋት ነበር። ኑሐሚን ደግሞ የተፈጠረውን ነገር ከመጀመሪያ ጀምሮ ከኤርሚያስ ጋር ከዛም በኋላ ጥሉ እንዴት እንደተፈጠረ ሁሉንም ነገር አብራርታ ብትነግረውም ተሰማ ደግሞ በአንዴ ሊቀበላት አልቻለም። እሱ ያሰበው በቃ ዋሽታኝ አለች፣ ከዚህ በፊትም እኔ አምኛት ዋሽታኝ፣ ከሌላ ወንድ ጋር ከኤርሚያስ ጋር ግንኙነት ፈጥራ አርግዛ መጣች፣ አሁንም ደግሞ የማይሆን ነገር እየነገረችኝ እየዋሸችኝ ነው የሚለው ነገር ተሰማ ጭንቅላት ውስጥ ስለተፈጠረ ነው አሁን ላይ በጣም የተናደደባት ማለት ነው። ደሞ ደግሞ ኤርሚያስ ራሱ ከልጁ ጋር ከተደባደቡ በኋላ ልጁን ወደ ሆስፒታል የወሰደችው ኑሐሚን እንደሆነ ያውቃል። ለዛም ነው ሆስፒታል የሄደች ጊዜ እሱን ለማሳከም ገንዘብ አውጥታ ነበር ብሎ ሄዶ ከአምራን ገንዘብ ጠይቋት ነበር። ገንዘብ ያስፈልገኛል፣ ገንዘብ ስጭኝ ብሏት ነበር። ከዛን አምራን የሰጠችውን ገንዘብ ነው ይዞ መጥቶ እዚህ ጋር ለሕክምና ያወጣሽውን ገንዘብ ልከፍልሽ ነው የመጣሁት ብሎ የልጁንም ሁኔታ ሊጠይቃት መጥቶ ነበር። ያው ከዳግም ጋር ሲደባደቡ ዳግም ወድቆ ነበር ድንጋይ የመጣው ብዙ ደም ፈሱት ነበርና ያንን ነገር ደግሞ ኤርሚያስ አይቷል። ልጁ ሊጎዳ ይችላል ወይ ደግሞ ሌላ ጉዳትም የሚደርስበት ይችላል ብሎ ያ ነገር ስላሳሰበው ነው። ገንዘቡን ለኑሐሚን እሰጣታለሁ፣ እናም ደግሞ ልጁ ያለበትን ሁኔታ እጠይቃታሉ ብሎ ወደ ቤት መጥቶ ነበር። ኑሐሚን ያው በእርግጥ ገንዘቡን ልትቀበለው አልቻለችም። አሁን ላይ እሷ እያለች ያለችው በቃ ተወኝ፣ እኔ ጋር ትምጣ፣ እኔ ይቅርታ አድርጌልሃለሁ። ይቅርታ አደረግኩልህ ማለት ደግሞ እንደ በፊቱ አንድ ላይ እንሆናለን ማለት አይደለም። የኔና ያንተ ነገር ለአንዴና ለመጨረሻ ጊዜ አብቅቷል ብላ ለኤርሚያስ መቼም ይቅርታ እንደማታደርግለት ነግረዋለች ማለት ነው። ይህንን ነገር ደግሞ ኤርሚያስና ኑሐሚን ሲጨቃጨቁ ያው ተሰማ መጥቶ ነበር እዛ ጋም ኑሐሚን ዋሽታኛለች። ስለዚህ ልጅ ተበላሽታለች ከመቼ ጀምሮ ነው እንደዚህ የሆነችው የሚለው ነገር የኤርሚያስ እዛ ጋ መምጣት ራሱ ለምን እንደመጣና እንዴት እንደመጣ ማጣራት አልፈለገም። እናም ደግሞ ኑሐሚን የምትነግረውን ነገር ራሱ ተሰማ ሊሰማት አልቻለም ማለት ነው። እሱ ያው ያሰበው አሁንም ከኤርሚያስ ጋነጭ አሁንም አንድ ላይ ነው ያሉ የሚለውን ነገር ሰምቶ ነው። እናም ደግሞ እሷ ይቅርታ አድርጌልሃለሁ የሚለውን ነገር ሰምቷል በጆሮ ወደ በረንዳ ሲመጣ ማለት ነው። ይሄ ነገር ነው እሱን ያጠረጠረው እና አሁን ላይ በኑሐሚን በጣም የተናደደው ማለት ነው። እሷ ብትነግረውም ምንም ሊሰማት አልቻለም። ማለት ደግሞ መጀመሪያ ራሱ ተሰማ ይቅርታ ያደረገላት ለኑሐሚን ከልቡ አይደለም ማለት ነው በእርግጥ ይቅርታ ያደረገላት በሌይኩን ጥረት ነው ሌይኩን ኑሐሚን ራሷን ልታጠፋ ወይ ደግሞ ወደ ጫካ እየሄደች ነው ራሷን ልትጎዳ ምናምን የሚለውን ነገር ሌይኩን እዚያ ጋር ዋሽቶ ስላስታረቃቸው ነው የሆነ ምክንያት ፈጥሮ አባትና ልጅ መጣለት የለባቸውም ስለዚህ እንደ በፊታቸው አንድ ላይ ይሁኑ በሚለው ነው ሌይኩን ጥረት አድርጎ ሁለቱንም ያስታረቃቸው ማለት ነው ግን ደግሞ አሁን ላይ ተሰማ ያን የራሱ ከልቡ ይቅርታ አላደረገላትም ለኑሐሚን ማለት ነው ለዛም ነው አሁን ላይ በሷ እየተበሳጨ እየተናደደ በደንብ ነው አባትሽን ማናደድ፣ በደንብ ነው አባትሽን ማበሳጨት የቻልችበት፣ ጎበዝ የኔ ልጅ ቀጥ እያለ በሷ ምን ያህል እንደተማረረ እየነገራት ያለው ማለት ነው። ሌላው ነገር ደግሞ የሌይኩን ለኑሃሚን እና ለአባቱ ቤት መከራየት ራሱ ዝናሽን በጣም አበሳጭቷታል፣ በጣም አናዷታል። ሌይኩን ደግሞ እዚህ ጋር እያለት ያለው ቤት መከራየቴ ነው እንዴ የሚገርምሽ ቤቱን ገና እገዛላችኋለሁ ብሎ እዛ ጋር ለእነሱ ብዙ ነገር ማድረግ እንደሚፈልግ ነግሯታል ማለት ነው። ዝናሽ ደግሞ በጣም ጥያቄ ፈጥሮባታል። ከዚህ በፊት ተሰማ ብዙ ውለታ ውሎልኛል፣ ብዙ ነገር አድርጎልኛል ብሎ ሌይኩን ሲያወራ ትሰማለች። ግን ደግሞ በዚህ ልክ ምን ቢያደርግለት ነው ብላ ሌይኩንም ብትጠይቆም ሌይኩን ደግሞ ተሰማ ለእኔ ያደረገልኝ ነገር እኔ መቼም ከፍዬ አልጨርስም፣ እሱ ለእኔ ያደረገልኝ ነገር በገንዘብ የሚታመን ነገር አይደለም፣ ብሎ እስከዛሬ እኛም አናቀውም ተሰማ ለለይኩ ምን እንደዋልለት ግን ደሞ ለይኩን በጣም ከባድ ነገር ተሰማ እንደዋለለት እየነገረን ነው ማለት ነው። ዘናሽያው ይሄንን ነገር ልትቀበል አልፈለገችም። እሷ እያደረገች ያለችው እኔ ወጥቼ ስለማልሰራና እኔ ስራ ስላሌለኝ የእኛን ገንዘብ፣ የቤቱን ሀብት እንዳለ በትነ መጨረስ አለብህ እንዲ ብላ አሁንም ቢሆን የለይኩንን ሀሳብ እንደማትቀበልና በሱ እንደማትስማማ እየነገረች ነው ማለት ነው። እሷ የራሷን ጉድ አስቀምጣ ማለት ነው። አሁንም የዳግም ጉድ በጣም እያስጨነቃት ነው፣ በጣም ጣምም እያሳሰባት ነው። እሷ ከዛሬ ነገ ዳግም ከዚህ ቤት ይወጣል የሆነ ነገር አድርግለታለሁ ወይ ደግሞ የሚፈልገውን ነገር ሰጥቼው ከዚህ ቤት ይወጣል፣ ወደ አባቱ ይመለሳል ብላ ነው እሷ የምታስበው፣ ከዚህ በፊት እሱ ያደገበት ሀገር ማለት ነው። ዳግም ደግሞ ያ ነገር መቼም እንደማይሆንና፣ እኔም ልጅሽ እንደመሆኔ ከዚህ ቤት ሙሉ መብት አለኝ፣ እንደ ናሆም እኔም እዚህ ቤት እኖራለሁ ብሎ እንደውም ዛሬ ናሆምን ለማናደድ ይመስላል እኔ የመጣሁት ለእንግዲህ፣ ለተወሰነ ቀን እዚህ ቆይቼ ለመሄድ ሳይሆን እዚህ ለመኖር ነው የመጣሁት። እናም ደግሞ እናትህ ራሱ ድርጅት ውስጥ አንድ ወሳኝ ቦታ አስገባህና ትሰራለህ ብላኛለች ብሎ እዛ ጋር ትንሽ ናሆምን የሚያናድር ነገር ነግሮታል ማለት ነው። ናሆም ደግሞ ይሄ ነገር አስደንግጦታል። ምንድነው እሱ ይሄ ልጅ ማን ነው ለምንድነው እዚህ የመጣው የሚለው ነገር ራሱ ጥያቄ ስለፈጠረበት ነው እዛ ጋር ዝናሽን ጠርቶት ይሄ ልጅ ማን ነው ብሎ የጠየቃት ማለት ነው። ለምንድነው እሱ እዚህ ቤት የመጣው ለምንድነው እሱ እኛ ቤት የሚኖረው እኔ ራሱ እኮ በሱ ልክ እንደዚህ በኮንፊደንስ ተሞልቼ አውርቼ ያላቀም። እናም ድርጅት ውስጥ ቦታ ልትሰጪው እንደሆነ ነግሮኛል። ቆይ ይሄ ልጅ ማን ነው ብሎ ጠይቋታል። እዛ ጋር ልጁ የጓደኛሽ ልጅ ነው ወይስ ሌላ ነገር አላችሁ ወይም ደግሞ ለምንድነው እሱ እዚህ ቤት እንዲኖር የፈለግሽው ወይስ የደበቅሽኝ ነገር አለ ብሎ የሆነ ነገር እንደጠረጠረ ዝናሽን ጠይቋታል ማለት ነው። ዝናሽ ደግሞ እዚህ ጋር ደንግጣለች። ናሆም ይሄን ነገር በማንሳቱ ምናልባት አውቆብን ይሆን እንዴ ወይ የሆነ ነገር ጠርጥሮ ይሆን እንዴ የሚለው ነገር ስላስደነገጣት ነው። እዛ ጋር ፊቷ ላይ ሌላ ስሜት ያሳየች ማለት ነው። ናሆም ደግሞ የፊቷ መቀያየር ራሱ ሌላ ጥያቄ ጨምሮለታል ማለት ነው። ለምንድነው እናት የደነገጠችው? እኔ ይሄን ነገር ሳነሳ ለምንድነው ፊቷ የተቀየረው የሚለው ነገር ካሁኑ ጥያቄ ፈጥሮበታል ማለት ነው። እሱ ያኔ ነው እርግጠኛ የሆነው የሆነ የደበቀችኝ ነገር አለ የጓደኛው ልጅ ላይ ሆን ይችላል ወይ ደግሞ በመሃላቸው የሆነ ነገር አለ ብሎ ጠርጥሮ ነው እንጂ ዚጋ ናሆም ልጇ ሊሆን ይችላል ልጁም ወንድሜ ሊሆን ይችላል ብሎ ገምቶ አይደለም ማለት ነው። ዳግም ደግሞ ያው ከናሆም ጋር እንደማይስማሙ ወይ ደግሞ የመጀመሪያ ቀን እሱ እዛ ቤት ሲመጣ ናሆም እንዳልወደደው አውርቷል። ግን ደግሞ እሱም በምላሽ ጥሩ ነገሩ እኔም በምላሹ እሱን አልወደድኩትም ብሎ እዛ ጋር እሱም ናሆም እንዳልተመቸው አውርቷል ማለት ነው። ስለናሆም ማንሳታችን ካልቀረ እሱ አሁንም አእምራንን እንደሚያ እንደሚያገባት በጣም እርግጠኛ ከፍተኛ ሆኖ ነው ለአባቱም ለእናቱም እየነገረ ያለው። አምራንያው እሱን የፈለገችው ለጥቅም እንደሆነ ግልጽ ነው። ዛሬ እንደው ገንዘብ ፈልግ ያለው ገንዘብ ስጠኝ ብላ ገንዘብ እሱ በስልኩ ሲያስተላልፍለት ቀስ ብላ ተደብቃ የባንክ አካውንቱን ቁጥር የሚከፍትበትን ሚስጥር ቁጥሩን እያየች ነው ማለት ነው። ያ ማለት ደግሞ በአጋጣሚ አንድ ቀን ሁለቱም አብሮ ቢያድሩ ለሊት ተነስታ ስልኩን ተቀብላ፣ ወይ ደግሞ ስልኩን ከፍታ ከዛ ውስጥ ገንዘብ ማስተላለፍ ትችላለች ማለት ነው። ለዛም ነው እዛ ጋ እሱ የሚከፍትበትን የባንክ አካውንቱን ወይ ደግሞ የሞባይል ባንኪንግ ቁጥሩን መግቢያ ቁጥሩን ዘጋ እያየችውና፣ በጣም ፈገግ ብላ ደስተኛ የሆነችው ማለት ነው።